ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ብዙ ትርፍ ይበልልኝ፣ ቤተሰብ ዛሬ እንግዲህ ሄሉሻ ከች ብለዋል። የአብስራም ከስካር ሰመመን ወጥቷል። ዛሬ በትክክለኛ አእምሮው ነው እያወራ ነው። ሄሉሻን ማገላመጡንም አላቆመም። በመጀመሪያ ለያብስራ እኔ መልክቴ ያብ ስራ እኔ ስነ ስርዓት ኖረ እንኳን አይደለም ለሚያፈቅሩት ሰው ማለት ነው። ለኖርማል ጓደኛ በእንደዚህ አይነት ነገር አይወራም። ሲጀመር የሰው ልጅ ሲያወራ ራሱ የሆነ ተረጋግቶ ሲያወራ ደስ ሲል ዝም ብላችሁ ጆሮ ሰታችሁ ታዳምጡታላችሁ። አወራሩ ምናምን ታያላችሁ፣ ስነ ስርአቱ እያላችሁ ራሱ በውስጣችሁ የምታስቡት ነገር የለም። ይሄ ልጅ ስነ ስርአት የሚባል ነገር የለውም እኮ እያነሳ ማፍረጥ ነው፣ እያነሳ ከዛም እዛም ያንከላብታታል ሄሉንና እኔ ማርያምን። ቤተሰብ እመኑም አትመኑም ይሄ ነገር በጣም ነው የሚያበሳጭኝ። በቃ እንደዚህ እየተቃቀለ ሲያወራት፣ እያዳፋ ሲያወራት በጣም ነው የሚበሳጨው ለምን እንደሆን ባላቀም እና ክብር የሚባል ነገር አለ መጀመሪያ አክብራት አክብራት፣ ቢያንስ ተው። እንደማታፈቅራት እናውቃለን፣ ግን እንደ ሴት ማንኛውም ወንድ ለሴት ልጅ እንደሚሰጠው ክብር እንደ ሴት ክብር ልሰጣት ይገባል። በራሷ ቤት ሶፋውን እኳ አስቆጠራት። ከዛም ከዛም እየሰቃቀለ በመቀጠል ደግሞ አሁንም ድረስ ይወድሻል እያላችሁ ተስፋ ለምታደርጉ ሰዎች ማለት ነው፣ አይወዳትም። አራት ነጥብ። ይሄ ልጅ አይወዳትም። የሚወዳት ቢሆን ኑሮ ማለት ነው ለተወሰነ ሰዓት እንኳን ትንሽዬ ደቂቃ ሰጥቷት ያዳምጣት ነበር። ጆሮዋን ይሰጣት ነበረ። እሱ ግን ምንም እያዳመጣት አይደለም እኮ። የምትናገረውን በሙሉ አይሰማትም። የኔ ብቻ ይደመጥ፣ የኔ ብቻ ይሰማ የሚል ነው። ስለዚህ እንደማይወዳት ማወቅ አለባችሁ። እና እንደዚህ ገና ከትዳር ውስጥ ሳይገቡ ገና ፍቅራቸው እንኳን በስነስርዓቱ ሳይጸና እንደዚህ እያገላመጠ እያዳፋ እያወራት ማለት ነው። በኋላ አስቡት ትዳር ውስጥ ስትገባ ምን አይነት ህይወት እንደምታሳልፍ እናንተ ተረድታችሁታል። ያው ስራ ማለት በጣም ኃይለኛ ልጅ ነው፣ ወይዘው እናንተ ስላልተረዳችሁት ነው ማለት ነው። ጸባዩ በጣም ኃይለኛ ነው። በጣም ግትር የሆነ ልጅ ነው። ሶ ከትዳር ውስጥ ሲሆን እች ልጅ ቁም ስቅሏን እያሳየ እንደሚያኖራት ማወቅ አለባችሁም። ይህን ለማድረግ ደግሞ መጀመሪያ ፍቅር ይቀድማል። ቢያፈቅራት እንደዚህ እሷ ስላፈቀረችው ብቻ ተገፋፍቶ ወይም ደግሞ ለእሷ አዝኖላት አስቦላት ታፈቅረኛለች ብሎ ከገባበት የማይሆን ነገር ነው። እንደ እሷ እሱም እርጥ ምንድን ነው ጠብ እርግፍ ብሎ ሊያፈቅራት ይገባል። ሄሉሻ ጠብ እርግፍ ብላ እንደምታፈቅረው እሱም እንደዛ ሆኖ ሊያፈቅራት ይገባል። ግን ያብስራ ይህን ነገር ማድረግ አይችልም። አንደኛ ነገር የልዩ ነው ሲቀጥል ደግሞ ምክንያት ነው የሚፈልገው፣ ከሄሉ ጋር ለመለየት። ዛሬም ልዑልን ነው እንግዲህ። ልዑሌ መከራው እንደው ያልታደልክ ልጅ አንተ፣ ምንም ብትሰራ ሁሌ ስምህ መራራ ነው። እና እኔ ግን ልዑሌ በጣም ይመቸኛል። በህይወታችን የሚያስፈልገን ወንድ እንደ ልዑሌ ነው። ጠንካራ፣ በአቋሙ የጸና፣ ከአቋሙ ፈቀቅ ማይል። እንግዲህ እስካሁን ድረስ ያው ከሄሉ ጋር ያለ እሱ ነው። ባለፈው የአብሰራ መጣና ቤተሰብ ሰምታችሁታል። እንዴት ትሰድቡኛላችሁ? ምን አደረግኩኝ? እውነቱን ሳታውቁ ተበድ ያለ ተጎድቻ እየየየ እያለ ልዑል ግን በጣም ብዙ ነገር እየተባለ ነው። ለዛ ጆሮ እየሰጠ አይደለም፣ ዝም ብሎ ስራውን እየሰራ ነው። በቃ ከሄሉ ጎን ነው፣ ከሄሉ ጎን ነው። በማንኛውም ሰው ህይወት ደግሞ ቤስት ጓደኛ የተባለ አለ። ሄሉ ብቻ አይደለችም ጓደኛ እንደገና ደግሞ ልኡል ማለት ለሱም ጓደኛው ነበረ። በቲክቶክ እዩ እስኪ እንዴት እንደሚሳሳቁ እንዴት እንደሚጫወቱ ድሮ ማለት ነው። ከድሮ ዩቲዩባቸው ራሱ ማየት ትችላላችሁ። ያም ስራ የእሱ ጓደኛ ባይሆን ወደ ሄሉ እንዲቀርብ ባይፈልግ ልኡሌ ጭራሹ ነው ከሄሉ ጋር አያደርሰውም ነበር። እንኳን አይደለም እጇን ጎትቶ ወስዶ ማስተዋወቅ ቀርቶ ከእሷ በጭራሽ በጭራሽ አያደርሰውም ነበረ። እና አሁን ምን ፈልጎ እስኪ ምን ፈልጎ እንደዚህ ያደርጋል? ምን ፈልጎ ሄሉን ሊጎዳት ይፈልጋል? ለምን የሷን ህይወት ሊያመሰቃቅል ይፈልጋል? እረሱ ንጹህ ሰው ነው። ንጹህ ሰው ነው ልዑል ንጹህ ሰው ነው። እሱን መጨረሻ የምትረዱት ይሆናል ማለት ነው። ና ያ ስራ ደግሞ በራስ መወሰን ልመድ። መጀመሪያ አስሬ ልዑል ልዑል ልዑል ልዑል ላትበል። ልዑል ምን ያድርግህ? አላደረገም፣ አለቀ። ከደግሞ ንጹህ ነው እንዴ አይገባውም። እንደ ይሄ ልጅ ግን ልዑል ምን የሚያደርገው ነገር የለም። ልዑልን ስታይ ደም ስለሚፈላ ነው፣ አየህ አንተ ልዑል ስታይ ደመ እንደሚፈላው ሁሉ ሄሉሻም ልዩን ስታይ ደሟ በጣም ነው የሚፈላው። በጣም እንደውም ሄሉሻ በጣም ቅናተኛ ሴት ነች። ሶ አንተ ይዛት በፈለግከው እየሄድክ ነው አይደለ? ለምንድነው አንተ ከልዑል ላይ አይነንም ማትነቅለው? አንተም እኮ በዙሪያ በጣም ቤስት ጓደኞች የተባሉ ሴት ጓደኞች ሊኖሩ ይችላሉ። ያንተ ማን አየ ብሎ ነገሩ፣ ያንተ ስለማይታይ እኮ ነው። ሄሉ እንደሆነ ሁሉ ነገሯ ውጭ ነው፣ ሚዲያ ላይ ነው። ጓደኞቿም ሚዲያ ላይ ቤተሰቦቿም ሚዲያ ላይ የተደበቀ ህይወት የላትም ሄሉ ማርያምን የተደበቀ ህይወት የላትም እኮ። ይሄ ልጅ አይደል እንዴ ቤተሰብ? ሁሉ ነገሯ ግልጽ ነው። እና ደግሞ እህቱን አስተዋውቋታል፣ ቤተሰቡን አስተዋውቋታል። ያስተዋውቃት እንደሆን ታዳስ እንዴ ቤተሰብ። አስተዋውቃት አላስተዋውቃት፣ መጀመሪያ እኮ እሷ ቤተሰብን አይደል የምታገባው? አይደል እንዴ ቤተሰብ? የምታገባው እኮ እሱን ነው። ከእሱ ጋር ነው የምትኖረው፣ ትዳር የምትጀምረው፣ ልጅ የምትወልደው ከእሱ ጋር ነው እንጂ ከቤተሰብ ጋር አይደለም። ቤተሰብ ስላስተዋውቃት ይወዳታል ማለት አይደለም እንዴ ምን እና አንተ የፈለግከው ከዛችም ከዛችም መወላወል ስለሆነ እየወላወልክ ህይወትን ትኖራታለህ፣ ወይም ደግሞ ሄል በቃ ከሄሉ ህይወት ውጣ፣ ከሄሉ ህይወት ውጣ፣ ከዛ ከልዩ ጋር ሁን። አታስፈልግም። ከዚህ ጋር እንደዚህ እየወላወልክ እሷንም አትበጥብጣት። ወይ አትመጣ ወይ አትሄድ። በጣም ከባድ ነው። ልዩና እሱ ደግሞ ሲጫወትባት ነበር ከሄሉሻ ማለት ነው። እንግዲህ አርባ ምንጭ ድረስ የሄደችው ሄሉን ለመበቀል ነው። ይገርማል። በመጨረሻም እንኳን ጉዳችሁን አወቅን፣ ግን ደግሞ አላመናችሁም። ይሄ ምንም እስኪውዝ ሊሆን አይችልም በፍጹም ማለት ነው። የአብስራ ሌላ ነገር ብትፈጥር ነው የሚሻለን። በስተ መጨረሻ ሄሉ ከቆረጠች በኋላ ይህም ብታስረዳት ባታስረዳት እሷ ምን ይቀርባታል? እኔ የአብስራ ነኝ ብለህ እንደወጣኸው ማለት ነው። ሄሉሻ ደግሞ እኔም ሄሉሻ ነኝ ብላ የእሷን ማንነት ታያሳያለች ከዚህ በኋላ የምሬን ነው። ወንድ በሄድ ወንድ ይመጣል። ምን ችግር አለ? ህይወት ይቀጥላል እንዴ። አንዳንድ ወንዶች በአንድ ወንድ ህይወታችን የተወሰነ ይመስላችኋልና እምቡር እምቡር እምቡር ያደርጋችኋል ማለት ነው። ግን አትሳሳቱ፣ አንደኛው ሲሄድ የተሻለ እንደሚመጣ ማወቅ አለባችሁ። እና የአብስራ በዚህን ያክል ራስን ልሰቃቅል አይገባም ማለት ነው። ስለተፈቀርክ ደግሞ ልትኮራባት አይገባም። በሄሉ መፈቀሪያ ራሱ በጣም እድለኛ ነው እኮ። በጣም ምርጥ ሴት ነች። አንድ ኮሜንት ያየሁት አለ ቤተሰብ ወይኔ እንዴት እንዳሳቀችኝ ሆን ኮሜንቷ ግን ማለት ነው። ዝም ብለ መጦር ነው የሚሻለ። ሄሉሻ ማለት በጣም ምርጥ ሴት ናት እንዳታመልጥ የሚል ኮሜንታ አይቻለው እና ተባረኪ፣ ተባረኪ ሄቴ ጎበዝ። እንደዚህ የሄሉ ማንነት በደንብ ንገሩት። ሄሉ ማለት ምንም ድብቅ ብቅ የለላት ንጹህ የሆነች ልቧ ንጹ ማርያምን ልቧ ንጹ የሆነች ሴት ነበረች። አንተ አሁን የቸኮልከው እንዴት ነው ልክ እንዳልኬ ከእጅ ያለ ወርቅ እንደ መዳብ ይቆጠራል እንደሚባለው፣ ልክ እንደዛ ማለት ፈልገ ነው። ዛሬ እንዳልከኝ ለምን እንደሚጸጸት ገብቷል ወይስ አልገባም ነው? ለነገሩ ልቀቅ፣ በቃ እንደውም ቦታ ልቀቅ። ሄሉሻ የእንዳልከኝ ናት። ከዚህ በኋላ ምንም የሚፈጠር ምንም እንዳልከኝ፣ የሄሉሻ ሄሉሻ የእንዳልከኝ የአብስራ የሚባል ሰው ከዚህ በኋላ ይሰረዛል ማለት ነው። በሄሉ ህይወት እንደዚህ ገባ ወጣ የምትል ከሆነ አታስፈልግም፣ ውጣ። አለቀ። ልቀቃት። እና ማስመሰል አይጠበቅም ቤተሰብ ማርያምን፣ የምሬን እኮ ነው። ምንም ማስመሰል አይጠበቅም። ይሄ ልጅ ከመጀመሪያ እስከ መጨረሻ ድረስ እያስመሰለ ነው። እና ላንቺ ብዬ ላንቺ ብዬ ላንቺ ብዬ፣ ለእሷ ብለህ ምንድን ነው ያደረግከው እንዴ? ደፋ ቀና ብለ ፍቅራችሁን ለማደስ ጣርክ እንዴ? ምንም እኮ አልጣርክም። አንተ የጣርከው ነገር የለም። ለእሷ ብለማ ሄደ ከልዩ ጋር እኮ ነው የተለጣጠፍከው። የድሮ ኤክስን ጠርተ ማለት ነው እንግዲህ። ይሄ ለፍቅራችን ብዬ ነው እንዳትል ብቻ ደግሞ ነገር ከራስ በላይ ምንም ነገር የለም አይደል? ከክብር በላይ ምንም ነገር የለም። ሄሉሻ ግን ክብሯን ያዋረደችል ቢገባ ማለት ነው ያብሰራ ሶ እማትወስን ከሆነ ከህይወቷ ውጣ እንዳልከ ደግሞ ግባ ይሄ ነው የሚፈጠረው ከዚህ በኋላ እና ቤተሰብ ይሄን ቪዲዮ ላይክ ላይክ እያደረጋችሁ ቤተሰብ ያልሆናችሁን ቤተሰብ ሆኖ ማለት ነው ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን አስቀምጡ የአብ ስራ እንደሆን ዝም ብሎ ወጣ ገባ የሚል ሰው ነው እኔ አላቅም ለሄሉ የሚያስፈልጋት ሰው ነው ብዬ አላስብም